ዛሬ እንግዲህ በሀይሚና በቡራ በአንዳንድ ጉዳይ ነው የመጣሁት ማለት ነው። ወሳኝ መልእክት ነው። ለሀይሚም ይጠቅማታል ብዬ አስባለሁ። ስለዚህ መልእክቴን እንድታዳምጡኝ ይፈልጋለሁ ማለት ነው። ሀይሚና ቡራ ዱባይ ሆነው እንግዲህ በሰሩት ቪዲዮ አንዳንድ አንድ አስተያየት እየተሰጠ ይገኛል። በተለይ ከትናንት በፊት በተለቀቀው ቪዲዮ ማለት ነው ሀይሚ ትንሽ ስላመማት ያው ትንሽ ፊቷ ላይ የሚታየው ኮስተር የማለት ምናምን፣ ይሄ ደግሞ ታውቁታላችሁ። ሴት ሆናችሁና የወር ግዴታችሁ ስትሆኑ በጣም ሁሉ ነገር ነው የሚያስጠላችሁና ለዚህ ደግሞ በጣም አስተያየት እየተሰጠም ስለሆነ ለሀይሚዬ ነው መልእክት መናገር የምፈልገው ማለት ነው። ሰላም ቤተሰብ እንዴት ናችኋል? ሰላማችሁ ይብዛ ባላችሁበት እያልኩኝ ውድ ቻናሌ ቤተሰቦች አዲስ የሆናችሁ አሁንም ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የጨረቃ ቤተሰቦች በጣም ነው ማመሰግን። ለነባሮችም ማለት ነው እጅግ በጣም አመሰግናለሁ። እንግዲህ ሀይሚ ዱባይ ከሄደች ደስተኛ አይደለችም፣ ኮስተራለች፣ ፊቷ ፈታ አላለም የሚልና እንዲሁም ደግሞ ቡራ በተናገረው ነገር አታፍርም ወይ የሚል ብዙ አስተያየት ተሰጥቶ ነበር። አሁን እዚህ ጋር ምንም የሚያሳፍር ነገር የለውም። ሲጀመር እኛ እንዴት መጣን ነው ያሳፍራል የሚባለው ነገር? እኛ እንዴት መጣን? እኛ እንዴት ተፈጠረን? ይሄ እኮ ፈጣሪ የሰጠን ጸጋ ነው። በዓለም ላይ የሚታወቅ ነውና ምንድን ነው ይሄ፣ ምንም የሚያሳፍር ነገር የለውም። ሲጀምር ይሄ ርዕስ ሊሆንም አይገባም። ኮመሳተሮች አረጋጉት ማለት ነው። ነውና ሲቀጥል ደግሞ ማለት ነው፣ ሀይሚ አሁን እንደዚህ የሆነችበት ምክንያት እንግዲህ ቀናቶችንም ጨርስ ስለምትችል ኦልሞስት ዛሬ ወይ ነገ እንደዛ በቃ ስለሚሻላት ማለት ነው። እሷ ደግሞ ቀጭን ስለሆነች በቀጭኖች ደግሞ በጣም ይበረታል። እውነቴን ነው የምላችሁ እና በጣም ማለት ነው። ምክንያቱም የአቅም ሁኔታ አለ፣ የደም ሁኔታ አለ። ደማነስ አለባት ሀይሚ ደግሞ። ባለፈው ሰብታችሁ ከሆነ ደማነስ ነው እንደዛ አለባት ተብላለች። ስለዚህ ይሄ ነገር ይበረታል በቀጭኖች ማለት ነው። ስለዚህ ምንም ችግር የለውም። ሀይሚዬ ኮመንት አታንብቢ። በቃ ኮመንት አንብበሽ ለሁሉም ሰው መልስ መስጠት የለብሽም። ሀይሚ አሁን ኮመንት እያነበብሽ እኛ ስለምንሰጥሽ አስተያየት መልስ መስጠት ሳይሆን፣ ሀይሚ አሁን አንቺ ጊዜ ወስደሽ እንዲያውም ስለ ሁለታችሁ ስለ አንቺና ስለ ቡራ ስላላችሁ ስለ ወደፊትና መሆን ስላለበት በግልጽ የምታወሩበት ጊዜ ነው አሁን አሁን እኮ ሁለታችሁ ብቻ ናችሁ። ማንም ከፊታችሁ ከኋላም የሚረብሻችሁ ምን የሚላችሁ ሰው የለምና፣ ስለዚህ ሀይሚ አሁን እንደውም ጊዜሽን ተጠቅመሽ ያ ማለት ምን ማለት ነው፣ በቃ ሁለታችሁ ቁጭ ብላችሁ ስለ ፍቅራችሁ ምን ማድረግ እንዳለባችሁ ሁለታችሁ የምታወሩት በቃ አላደል ቃልም የምትገባቡት ነገር ካለ በቃ በፕራይቬት ማለት ነው። ስለዚህ ለእንደዚህ አይነት ነገር ነው ጊዜ መስጠት ያለብሽ ሀይሚ እንጂ እኛ አንዳንዴ ደስ ሲለን ለምንጽፈው ኮመንት ወይም እንደዛ ለሁሉም መልስ አትስጭ። እውነቴን ነው የምለው። እና ይሄ ነገር ትናንትና ይኸው ብሩክም ድጋሚ ተናግሮታል። ስለዚህ ብሩክ ያው አላደለ ስለሚወዳት ከሷ ውጭ እሱ ሌላ ሰው ምንም እንዲቀናም ብሎ ስለማያይ ነው እንደዛ እያለ ያለው እና በጣም ነው የሚወዳት፣ በጣም ነው የሚያከብራት። እሱ መናገር መዘርዘር ባይኖርበትም ሀይሚን በጣም ነው ከራስ ያስፈልጭ እንዳይኔ ብሌን ነው የማያት ነው የሚልና፣ ብሩክ ደግሞ ይሄን ነገር ስላደረግህ የእውነቴን ነው የምለው፣ እግዚአብሔር ያሰብከውን ሁሉ ይፈጽመልህ፣ ትልቅ ደረጃ ደርሰህ፣ የእውነቴን ነው የምላችሁ፣ ስኬትህ ተሟልተውልህ፣ ተሳክተውልህ፣ የምትወዳትን እናትክንም ፍላጎቷን አሟልተህ ከሀይምዬ ጋርም አብራችሁ የምትኖሩበትን በፍቅር እግዚአብሔር ያድላችሁ ማለት ነው። ለቁም ነገር በቅጣችሁ አብራችሁ ልጅ ወልዳችሁ የምትኖሩበትን ፈጣሪ ያሳየን። የእውነት እኔ ለብሩክ እኔ እንጃ ቃል የለኝም። ምክንያቱም እንደዚህ አድርገው ነገሮችን አመቻችቶ ለመጀመሪያ ጊዜ እንግዲህ ከዩቱበሮች ይህን ነገር በተግባር ያሳየ፣ በነገራችን ላይ ብሩክ አያወራም፣ ነገሮችን በተግባር ነው የሚያሳይ እና በጣም በጣም ነው ያስደሰተን። ደስታችን እጥፍ ነው ያደረገው። እነሱ ሲደሰቱ ነው እኛ ማየት የምንፈልገው እና ለብሩክ እኔ ቃል የለኝም። የእውነቴን ነው የምላቸው እና ሀይሚ ቅመም ደግሞ አሁን ላይ እንግዲህ ብሩክ ደግሞ ጭንቀት ትንሽ አይወድም። ያ ማለት ምን መሰላቸው፣ ሀይሚ ኮስተር የምትለው ወድ አይደለም። ይሻላታል፣ ይተዋታል እኮ ስለሚበረታባት ነው እንግዲህ ያመኛል፣ ያስመልሰኛል ሁላ ብላለች። እና ብሩክም ደግሞ ያው ተረዳት ማለት ነው ማለት በቃ ሀይሚ ራሷ ነች ማለት እንደዚህ አድርጊ እንደዚህ አድርጊ ማለት መክረፍ እንዳለ ሆኖ የባሰ የተጨናነቀች ነው ያለ። እና ምክንያቱም ልብስሽ እንደዚህ አድርጊ እንደዚህ በቃ ብቻ ፊቷ ላይ የሚነበበውን አይቶ ነው ብሩክ እንግዲህ የተጨናነቀው። ይሄ ደግሞ ሌላ ምንም ምክንያት የለውም። ይተዋታል፣ ትንሽ ስለአመማት ነው። ይተዋታል፣ ችግር የለውም። ሀይሚ ደግሞ ቀሚስ በጣም ነው የሚያምርብሽ። አሪፍ አሪፍ ቀሚሶችን እንዲያውም እየገዛችሁ በጣም አሪፍ አሪፍ ፎቶዎችን ብትለቁ ደስ ይለኛል። ቪዲዮን ብትሰሩ ማለት ነው። ምርጥ የሆነ የትናንት ነው፣ በጣም ነው የሚያምር አለባበስሽ ማለት ነው። እና ስለዚህ ብሩክም እንግዲህ በቻለው አቅም ሀይሚን ዘናፈታ እያደረጋት ነው ማለት ነው። ኦዲንስ በጣም እንዴት ነው ደስ ብሎታል። ከዚህም በላይ ደስታችሁ እጥፍ እንደሚሆን አልጠራጠርም ማለት ነው። ስለዚህ ሀይሚዬ ሞር ቀሚስ ያምርብሻል። ምርጥ ምርጥ የሚገዙ ቀሚሶች አሉ እና እጅግ በጣም እነሱንም እየገዛችሁ እንግዲህ ዘና ፈታ እያላችሁ አሪፍ ቪዲዮ እንድትለቁልን ነው የምንጠብቀው ማለት ነው። እንግዲህ እንደተለመደው የሀይሚና የቡራን ቪዲዮ ከቻላችሁ ሸር አድርጉላቸው። እውነቴን ነው የምላችሁ እና እኔን የመሰሉ እንግዲህ ውድ የምወዳቸው ዩቱበሮች አሉ ቪዲዮቸውን ሸር የሚያደርጉ ሁሌም። ማለት ነው ለእናንተ ቃል የለኝም። እውነት ለመናገር ብዙም በይሆኑ የተወሰኑ ናቸው በቁጥር ማለት ነው። እና ስለዚህ ሌሎቻችሁም ሸር አደርጉላቸው። ምን ችግር አለው? አሁን ሀይሚና ቡራ በጣም ብዙዎች ነው የሚያወጡት እንዲህ ውጭ ላይ ሲኬድ ሆቴል ምናምን በጣም ብዙ ወጪ ነው እና የሚያወጣ። ስለዚህ ቢያንስ እንኳን እኛ የሚለቁትን ቪዲዮ ሼር በማድረግ ጥሩ ጌታ እንዲኖራቸው ብናደርግ ደስ ይለኛል። ይሄ በቅንነት የሚሆን ነገር ምንም የሚያስከፍለን ነገር የለም ከኢንተርኔት ውጭ ማለት ነውና ለእኛ ጊዜ ወስደር ማለት ነውና ስለዚህ ሀይሚዬ ብዙ ኮመንት አታንብቢ ብታነቢም እንኳን መልስ መስጠት የለብሽም በቃ ማለት ኦዲንስ የታየውን ነገር ነው የሚጽፈው እና ምንም ችግር የለም ብሩክ ደግሞ በጣም ጨዋታ ጨምሯል ከሚባለው በላይ ማለት ነው እና የሀይሚ ፍቅርም ጭምር ነው እንደዚህ የሚያደርገው እኔ እንዲያውም ትናንትና እንደዛ በቅናት ሲቀና ማለት ነው እኔ በሳቅ ነው የሞትኩት እና ደስ ብሎኛል ምክንያቱም እንደሚዋደዱ ነው የሚያሳየው እና ምን አይተሽ ነው ወንዳየው ካልሽ እንግዲህ አናፍጥሻለው እያለ የበሳቅ ነው የሞት ናእኔ እና እኔ ከአንተ ሌላ ማንንም አላይም፣ አሳይሻለሁ ሁላ እያላት ነበር እና ምንድን ነው የምታሳየኝ ስትለው ሴት ልታይ ነው ስትለው በምን አይኔ ነው የማይባል አያችሁ? ብሩክ በቃ እውነት ከሀይሚ ውጭ ማንንም ይም ብሩክ ታማኝ ነው። ለዚህ ስኔ ብሩክን እኔ እንጃ ጥግ ድረስ ነው ማምነ እውነት ለመናገር እና ሀይሚዬም ታማኝ ነች ከምንም በላይ ግን ትናንትና ትንሽ ነው ያስደነገጠችው፣ ትንሽ አንጨረጨረችው፣ ብሩክን ማለት ነው እና ብሩክ ደግሞ ታውቃላችሁ በሚወዱት ሰው ከመጣበት ባለፈውም ተናዶ ከዱባይ አንስቶ ነው ስራውን ጥሎ ይሄደና በሀይሚ ምንም ድርድር አያውቅም። ለዚያ ነው ቢናደድም ቢነጫነጭም አይፈረድበትም ማለት ነው እና ስለዚህ ሀይሚዬና ቦራ ጊዜ ወስዳችሁ አሁን ስለ ሁለታችሁ በቃ ማድረግ ስላለባችሁ ነገር ቢያንስ ስለ ፍቅራችሁ በፕራይቬት ማውራትና መመካከር በግልጽ መነጋገር አለባችሁ ብዬ አስባለሁ። ምክንያቱም አሁን እንጆ እያደረጋችሁ ስለሆነ ይሄዳል ከዚህ ጋር ማለት ነው እና እንግዲህ ከብሩክ ጋር የምታዩት ትናንት ብሩክ የሚገርም ሰው ሀበሻ ግንጭ በጣም እያገዘ ና ያለ ቦታም እያሳየ ና ያለ ብሎ ነበር እና ሹፌርም ካሜራ ማንም መሰለኝ ና ትናንትና ብሩክ በጣም ሲያመሰግነው የነበረው ልጅ ይመስለኛል። ዛሬ ብሩክ ፖስት አድርጎት ነው ማለት ነውና በጣም